ምዕራፍ 10 የሳባም ንግሥት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቍ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች፤ ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት፤ ሊፈታላት ያልቻለውና ከንጉሡ የተሰወረ ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሁሉ፣ ሠርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሠራር አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሡንም አለችው ስለ ነገርህና ስለ ጥበብህ በሀገሬ ሳለው የሰማሁት ዝና እውነት ነው። እኔም መጥቼ በዐይኔ እስካይ ድረስ የነገሩኝን አላመንኩም ነበር። እነሆም እኩሌታውን አልነገሩኝም ነበር፤ ጥበብህና ሥራህ ከሰማሁት ዝና ይበልጣል። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክህ እግዚአብሔር የተባረከ ይሁን፤ እግዚአብሔር እስራኤልን ለዘላለም ወዶታልና፣ ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሣህ። ለንጉሡም መቶ ሀያ መክሊት ወርቅ እጅግም ብዙ ሽቱ የከበረም ዕንቁ ሰጠችው። የሳባ ንግሥት ለንጉሡ ለሰሎሞን እንደ ሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር። ከኦፊርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከኦፊር አመጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም። ንጉሡም ሰሎሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ፣ ከእርሱ የለመነችውንም ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብም ነገሥታት ሁሉ የምድርም ሹማምት ከሚያወጡት ሌላ በየዓመቱ ለሰሎሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ንጉሡም ሰሎሞን ከጥፍጥፍ ወርቅ ሁለት መቶ አላባሻ ግሬ ጋሻ አሰራ በአንዱም አላባሽ አግሬ ጋሻ ውስጥ የገባ ወርቅ ስድስት መቶ ሰቅል ነበረ። ከጥፍጥፍ ወርቅ ሦስት መቶ ጋሻ አሠራ፤ በአንዱም ጋሻ የገባው ወርቅ ሦስት ምናን ነበር። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሠራ፣ በጥሩም ወርቅ ለበጠው። ወደ ዙፋንም የሚያስሄዱ ስድስት እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። በዚህና በዚያ በመቀመጫው አጠገብ ሁለት የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ ሁለት አንበሶች ቆመው ነበር። በስድስቱ ምርከኖች ላይ በዚህና በዚያ ዐሥራ ሁለት አንበሶች ቆመው ነበር። በመንግሥታት ሁሉ እንዲህ ያለ ሥራ አልተሠራም። ንጉሡም ሰሎሞን የሚጠጣበት ዕቃ ሁሉ ወርቅ ነበረ። የሊባኖስም ዱር የተባለው ቤት ዕቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። በሰሎሞን ዘመን ብር ከቶ አይቈጠርም ነበር። ለንጉሡም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩት። በሦስት በሦስት ዓመት አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዝንጉርጉር ወፍ ይዘው ይመጡ ነበር። ንጉሡም ሰሎሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰሎሞንን ፊት ይመኝ ነበር። ከእነርሱም እያንዳንዱ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ ልብስና የጦር መሣሪያ ሽቱም ፈረሶችና በቅሎች እየያዘ ይመጣ ነበረ። ሰሎሞንም ሰረገሎችንና ፈረሰኞችን ሰበሰበ። አንድ ሺህ አራት መቶ ሰረገሎች ዐሥራ ሁለት ሺህም ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡም ጋር በኢየሩሳሌም አኖራቸው። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው፤ የዝግባም እንጨት ብዛት በቈላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብፅና ከቀዌ አገር አስመጣ፤ የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በስድስት መቶ አንዱም ፈረስ በመቶ አምሳ ብር ከግብፅ ይወጣ ነበር። እንዲሁም ለኬጢያውያንና ለሶርያውያን ነገሥታት ሁሉ በእጃቸው ያወጡላቸው ነበር።